አመሰግናለሁ ተመልካቾቻችን። የዕለቱን የቢዝነስና ምጣኔ ሀብት ዜናዎች እንደሚከተለው ወደ እናንተ ማድረስ እንጀምራለን። ተመልካቾቻችን በቅድሚያም የዕለቱን የምንዛሪ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን መለስ ለ2017-18 የምርት ዘመን ግዢ ከተፈጸመው የአፈር ማዳበሪያ ውስጥ ከ11.2 ሚሊየን ኩንታል በላይ ወደ ሀገር ውስጥ መግባቱ ተነገረ። ለ2017-18 የምርት ዘመን የማዳበሪያ ግዢ ከተጀመረ ወዲህ 12 ሚሊዮን ኩንታል የሚጠጋ የአፈር ማዳበሪያ ከውጭ ተጓጉዞ ወደብ የደረሰ ሲሆን ከዚህ ውስጥም ከ11.2 ሚሊዮን ኩንታል በላይ የሚሆነው ወደ ሀገር ውስጥ ማስገባት እንደተቻለ የኢትዮጵያ የግብርና ስራ ኮርፖሬሽን ማስታወቁን አሻም የተመለከተችው መረ

ዛሬ ጠዋት 550 ሺ ኩንታል ዳፕ ማዳበሪያ የጫነች መርከብ ጅቡቲ መድረሷንም አሻም ከኢትዮጵያ የግብርና ስራዎች ኮርፖሬሽን ያገኘችው መረጃ ይጠቁማል። ኮርፖሬሽኑ ለምርት ዘመኑ ከውጭ ከሚያስገባው 24 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ እስከ ግንቦት 10 ቀን 2017 ዓ.ም 11 ሚሊዮን 964181 ኩንታል ጅቡቲ ወደብ እንደደረሰ ከኮርፖሬሽኑ የተገኘው መረጃ ያመለክታል። ከዚህ ውስጥም 11 ሚሊዮን 228142 ኩንታል ወደ ሀገር ቤት ውስጥ ተጓጉዞ በህብረት ስራ ማህበራት አማካኝነት ለአርሶ አደሩና ከፊል አርብቶ አደሩ እየተከፋፈለ ይገኛልም ተብሏል። የክህሎት ኢትዮጵያ ተሳታፊዎች የሮቦቲክስ እና የአርቲፊሻል ኢንቴልጀንስ ውድድርን ማሸነፋቸው ተገለጸ። የኢትዮጵያ የቴክኖሎጂ ኤክስፖ ኢቲኤክስ 2025 አካል በሆነው በሮቦቲክስና የአርቲፊሻል ኢንቴልጀንስ ውድድር ላይ ሁለቱ የክህሎት ኢትዮጵያ ተሳታፊዎች አሸናፊ ሆነዋል። ቶማስ ብሩክነ በሉሲ አርቲፊሻል ኢንቴልጀንስ ሮቦት አንደኛ የወጣ ሲሆን ሌላኛው የግብርና ሮቦት ይዞ የተወዳደረው ሁነኛው ዘሩ ሶስተኛ በመውጣት የ300 ሺና የ100 ሺ ብር ሽልማት ማሸነፋቸውን የ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። ሽልማቱን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና እጅ መቀበላቸውን በዘገባው ተመላክቷል። የክህሎት ኢትዮጵያ ቴክኖሎጂ ማበልጸጊያ ፕሮግራም በስራና ክህሎት ሚኒስቴር እና በኢፌዴሪ ቴክኒክ እና ስልጠና ኢንስቲትዩት የተጀመረ ፈጠራን የሚያበረታታ ችግር ፈቺ ቴክኖሎጂ እና የፈጠራ ውጤቶች እያስገኘ ያለ ፕሮግራም መሆኑን አሻም ከኢንስቲትዩቱ ያገኘችው መረጃ ይጠቁማል። ሀያኛው የዓለም የስራ ድርጅት የሌበር ቤዝድ ፕራክቲሽነር አህጉራዊ ጉባኤ በአዲስ አበባ መጀመሩ ተገለጸ። ሀያኛው የዓለም የስራ ድርጅት የሌበር ቤዝድ ፕራክቲሽነር አህጉራዊ ጉባኤ በአዲስ አበባ በዛሬው ዕለት መካሄድ ጀምሯል። ማይበገር ማህበረሰብና ጤናማ አካባቢ የሰው ኃይል በማብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ ነው ጉባኤው እየተካሄደ ያለው። በጉባኤው መክፈቻ ምርሃ ግብር የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ በመክፈቻ ምርሃ ግብሩ እንደገለጹት የኢትዮጵያ የልማት ድርጅት ለሁሉም አገር አቀፍ የስራ ፈጠራዎች ትኩረት ሰጥታ እየሰራች ነው ብለዋል። ይህ በምላው ሀገሪቱ በሚሊዮኖች ለሚቆጠሩ ዜጎች የስራ እድል መፍጠር ማስቻሉንም አብራርተዋል። ስብሰባው በዘርፉ ባሉ ተግዳሮቶች ዙሪያ በመምከር የተሻለ መንገድ ለመቅረጽ እንዲሁም በሚሊዮኖ ቡድኖች የሚቆጠሩ የማህበረሰብ ክፍሎችን ተጠቃሚ ለማድረግ የሚመክር መሆኑም ተነግሯል። ጉባኤው ከግንቦት 11 እስከ ግንቦት 15 ቀን 2017 ዓ ም የሚካሄድ ሲሆን ጉባኤው የከተማና መሰረተ ልማት ሚኒስቴር እና የኢትዮጵያ መንገዶች አስተዳደር ከአለም የስራ ድርጅት ጋር በመተባበር ነው ያዘጋጀው። መረጃው የስራና ክህሎት ሚኒስቴር ነው። ዩናይትድ ኪንግደም እና የአውሮፓ ህብረት ዳግም በምግብና በአሳ ማስገር ላይ ወሳኝ ስምምነት መፈጸማቸው ተነገረ። ስምምነቱ የአውሮፓ ህብረት ከሰኔ 2038 መጨረሻ ድረስ የብሪታንያን የአሳ ማጥመጃ ውሃ መዳረሻ ይሰጣል መባሉንም ኢሮፕ ኒውስ አስነብቧል። መሀመር ንጉስ አብዱ ተጨማሪ አለው። ዩናይትድ ኪንግደምና የአውሮፓ ህብረት ከስብሰባው በኋላ ግንኙነታቸውን የሚያስተካክል ስምምነት ላይ የደረሱት በአሳ ማጥመድ መብትና በምግብና በግብርና ምርቶች ላይ የተደረገው ቁጥጥር ቁልፍ ድርድር ተከትሎ ነው ተብሏል። በለንደን ከፍተኛ ደረጃ ያለው የመሪዎች ጉባኤ ሊካሄድ ጥቂት ሰዓታት ሲቀረው የተጠናቀቀው ስምምነቱ ጠቅላይ ሚኒስትር ኬርስታርመር የአውሮፓ ህብረት ኮሚሽን ፕሬዚዳንት ኦርሶላ ፎንደርሊየንን እና ሌሎች የአውሮፓ ህብረት ከፍተኛ ባለስልጣናትን ሊያስተናል ሲያስተናግዱ ነው። ጉባኤው ጥር 31 ቀን 2020 ዩናይትድ ኪንግደም ከአውሮፓ ህብረት ከወጣች ከአምስት ዓመታት በላይ በኋላ በሁለቱ ወገኖች መካከል ያለው ግንኙነት እንደገና ለማስጀመር ያለመ ነው ተብሏል። ስምምነቱ የአውሮፓ ህብረት የብሪታንያ የአሳ ማስገር ውሃ እስከ ሰኔ 2038 መጨረሻ ድረስ የሚፈቅድ ሲሆን ይህም ለ12 ዓመታት ማራዘሙን የአውሮፓ ህብረት ምንጮችን ጠቅሶ የእንግሊዝ ሚዲያ ዘግቧል። በምላሹ ብራስለስ ምግብን እንስሳትንና ሌሎች የግብርና ምርቶችን የሚያካትቱ የንጽህናና የእጽዋት ምርቶች ላይ ስምምነት ደርሷል። ይህ ግኝት ሁለቱም ወገኖች በጋራ በሚጠቅም ስምምነት ላይ እንዲራመዱ አስችሏል። ምንም እንኳን ውሎቹ ከአንዳንድ ዩናይትድ ኪንግደም የፖለቲካ ክፍሎች ትችት እንደሚሰነዝሩ ተጠባቂ አድርጎታል። የተራዘመው የአሳ ማጥመር መብት ከኮንሰርቫቲቭ ፓርቲና ሪፎርም ዩኬ ምላሹን ሊያስነሳ ይችላል። ሁለቱም በታሪክ በባህር ዳርቻዎች ላይ ከፍተኛ ቁጥጥርን ጠይቀዋል። ስምምነቱ ቁልፍ የንግድና የቁጥጥር ጉዳዮችን የሚመለከት ቢሆንም ሁለቱም የዩኬና የአውሮፓ ህብረት ግንኙነት ጉዳዮች አለመፍታታቸውን በዘገባው ተጠቅሰዋል። የአውሮፓ ህብረትና ዩናይትድ ኪንግደም ግንኙነታቸውን ወደነበረበት ለመመለስ ስምምነት ላይ የደረሱ ሲሆን የብሪታንያ ጠቅላይ ሚኒስትር በ2040 ወደ 9 ቢሊዮን ፓውንድ በዩኬ ኢኮኖሚ ላይ ይጨምራሉ ተብሏል። እንደ እንግሊዝ መንግስት በሰሜን አይርላንድና በብሪታንያ መካከል ያለው የንግድ እንቅፋት ለመቀነስ የሚረዳው በእንስሳትና በእጽዋት ምርቶች ላይ አ አንዳንድ መደበኛ ምርመራዎች ሙሉ በሙሉ ይወገዳሉ ብለዋል። በምትኩ ዩናይትድ ኪንግደም ለአውሮፓ ህብረት የአሳ ማስገር ዘርፍ የአሳ ማጥመድ መብቶችን ለሌላ 12 ዓመታት ለማራዘም ተስማምታለች። የእንግሊዝ መንግስት የብሪታንያ የአሳ ማጥመድ ዘርፍ ከኤስፒኤስ ስምምነት ተጠቃሚ የሚሆነው የአውሮፓ ገቢዎችን ተደራሽነት በመጨመር ነው ሲል ይሟገታል። በመከላከያና ደህንነት፣ በእጽዋትና በእንስሳት ቁጥጥርና በወጣቶች እንቅስቃሴ ዙሪያ ትብብርን ለማሻሻል ሁለቱ ወገኖች ወገኖች በድርድር ላይ መቆየታቸው ቢቢሲ ዘግበዋል። ሁለቱም ወገኖች የንግድ ልቀት ስርዓቶችን ለማገናኘትም ተስማምተዋል። ዝርዝር ዘገባውን ስናዘጋጅ ኢውሮፕ ኒውስ፣ ቢቢሲ፣ ብሉምበርግ እና ስካይ ኒውስን በእማኝነት ተጠቅመናል። የዕለቱ የአሻም ቢዝነስና ምጣኔ ሀፍት ዘገባዎች እዚህ ላይ ተጠናቅቀዋል። ስለተከታተላችሁ እናመሰግናለን።